ሰላም ጤና ይስጥልኝ። ውድና የተከበራችሁ የናታን ኤችዲ የዩቲዩብ ቻናል ቤተሰቦች እንደምናችሁ። እኔ ደህና ነኝ፣ ፈጣሪ ይመስገን። ናታን ግርማነኝ ከናታን ኤችዲ ከዩቲዩብ ቻናል። ቻናሌን የማታውቁ ካላችሁ ናታን ኤችዲ ይሰኛል። ስለ ቴክኖሎጂና ስለ ቴክ ነገሮች በሙሉ በየጊዜው ቪዲዮ እየሰራው እለቃለው። አንዴ የሰብስክራይብ ምልክቷን በመጫን የቻናል ቤተሰብ መሆን ትችላላችሁ። አንዴ የደውል ምልክቷን በመጫን ኦን የሚለው ምርጫ ላይ በማድረግ በየጊዜው የምለቃቸው አስተማሪ የሆኑ ቪዲዮች ሳይውሉ ሳያሩ ለእናንተ ሰላምታ ይደርሳችኋል ማለት ነው። ቪዲዮን እስከ መጨረሻ እዩት፣ ሳታሳልፉ፣ ምንም ነገር ሳታሳልፉ እዩት። ለምን ቢባል ቪዲዮን ካሳለፋችሁት የሆነ ቦታ ተሳስታችሁ ላይገባችሁ ስለሚችል ቪዲዮን እስከ መጨረሻ ማየት አለባችሁ ማለት ነው። ግን እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ ይመቻችሁ። እሺ፣ ተመልሻለሁ በዛሬ ምርጥ ቪዲዮ ተመልሻለሁ። አሁን ስለምነግራችሁ አፕሊኬሽን እንዴት እንደምትጭኑት በኋላ አካባቢ ወደ መጨረሻ አካባቢ ስልካችሁ ላይ እንዴት እንደምትጭኑት ታሳያችኋለሁ። ምንድነው ዛሬ ይዘን ያለን የመጣው ካላችሁኝ ብዙዎቻችን የምንፈልገው ነገር ነው ማለት ነው። ማለትም ስልካችንን ለሰው ሰጥተን ሊሆን ይችላል የተለያዩ ቪዲዮችን ከፍተን እንዲሁም ደግሞ አንዳንድ ዌብ ዌብሳይቶች አሉ መነካካት የማይፈልጉ ሳይነካኩ ስራ የሚሰሩ ዌብሳይቶች አሉ። በራሳቸው ጊዜ ፕሮሰስ የሚያደርጉ ስልካችንን ኪሳችን እስከተን የቪዲዮ ሙዚቃ በኤርፎን እየሰማ ሊሆን ይችላል የልብሳችን አካል ሊሆን ይችላል የሰውነታችን አካል። የስልካችን ስክሪን ተች በማድረግ የማንፈልገውን ነገር ያደርግብናል ማለት ነው። ለምሳሌ ሙዚቃ እየሰማን ከሆነ ሙዚቃውን ያቋርጥብናል ማለት ነው። የማንፈልጋቸውን የስልክ ጥሪዎች ይደውልብናል ማለት ነው። እንደነገርኳችሁ ለሰውም ሰጥተን ያ ሰው የስልካችን ስክሪን እንዳይሰራለት ማድረግ እንችላለን ማለት ነው። እኛ ከምንፈልገው ሰው ውጭ እንዳይሰራ ማድረግ እንችላለን ማለት ነው። አንድ ስክሪኑን ቆልፈን እኛ እንዴት እንደቆለፍን እናውቃለን። ነገር ግን ስልካችን የያዘ ሰው ሁሉ ስልካችንን መጠቀም አይችልም ማለት ነው። እሺ አሁን የምናደረገው ነገር ምንድን ነው? ተች ሎክ የሚባለውን አፕሊኬሽን እንከፍተዋለን። ይህን አፕሊኬሽን እንዴት ዳውንሎድ እንደምታደርጉ ስልካችሁ ላይ እንዴት እንደምትጭኑት ወደ መጨረሻ አካባቢ አሳያችኋለሁ። አሁን አፕሊኬሽን እንዴት መጠቀም እንደምንችል ላሳያችሁ። ይህን ተች ሎክ የሚባለውን አፕሊኬሽን ስልካችን ላይ ከጫንም በኋላ ኦፕን ብለን እንከፍተዋለን። በጣም ቀለል ያለ አፕሊኬሽን ነው። ኦፕን ስናደርገው ፕራይቬሲ ፖሊሲ ብሎ እንደዚህ ይጠይቀናል። ከዛ አክሰፕት እናደረገዋለን። አክሰፕት ካረግን በኋላ ኢንስታሊዜሽን ብሎ ይጠይቀናል። ልክ እንደዚህ ጠይቀን እዚህ ጋ አለ ኦቨርሌ የሚለውን አንዴ እንጫነዋለን። ከዛ በቀጥታ ወደ ስልካችን ሴቲንግ ይወስደናል ማለት ነው። እንደምትት ዲስፕሌይ ኦቨር አዘር አፕስ ወደሚል ቦታ ወስዶኛል ማለት ነው። ከዛ ኦፍ የሆነውን እንድናበራል ስለሚጠይቀን፣ ኦፍ የሆነውን እናበራልታለን። ከዛ ባክ እናረጋለን፣ ወደ አፕሊኬሽኑ እንመለሳለን ማለት ነው በቀጥታ እንደምታዩት ራሱ አፕሊኬሽኑ የሆነ ሂንት ነገር ይሰጣቸዋል። በቪዲዮ እንደምታዩት ሀውቱ ኢኔብል ብሎ እንዴት መጠቀም እንደምችሉ ትንሽ የሆነ ነገር ያስተምራችኋል ማለት ነው። እንደ ሰራሊን ላሳያችሁ። እንደምታዩት የኖቲፊኬሽን ባሪን ወደታች አወርደዋለሁ እናንተም ታወርዳላችሁ ወደታች፣ ታች ካወረድን በኋላ እንደምታዩት ተች ሎክ ብሎ ይመጣልናል። አያቸዋ ታብቱ ኢኔብል ምናም ብሎ እንደዚህ ይመጣልናል። እንግዲህ እዚህ ጋር ታብቱ ኢኔብል የሚለውን ስነካ ይቆልፍልናል ማለት ነው፣ ስክሪኑን። አሁን ሴቲንግ ውስጥ መቀየር የምትፈልጉት ነገር ካለም እንዴት እንደምቀይሩ አሳያችኋለሁ። እንመለስ። በቀጥታ ሴቲንግ ውስጥ ገብታችሁ መቀየር የምትፈልጉትን ነገር መቀየር ትችላላችሁ። እንዲሁም ቢሆን ምንም ችግር የለውም፣ ባይ ዲፋልት ነው። ይሄ ማለት ደግሞ በመጀመሪያም በራሱ ጊዜ አውቶማቲካሊ የተስተካከለ ሴቲንግ ያለው ነው ማለት ነው። እሻውን የስልካችንን ስክሪን እንዴት መቆለፍ እንደምንችል አሳያችሁ። ከሴቲንግ ውስጥ እንወጣለን፣ ባክ ብለን እንወጣለን። ከወጣን በኋላ የኖቲፊኬሽን ባራችንን እናወርደዋለን ወደታች ተች ሎክ ታፕ ቱ ኢኔብል የሚለውን አንዴ እንጫናለን። ከዛ ልክ እንደዚህ ይመጣልናል። እንደምታዩት ራሱ አፑ እየነገረ ነው ማለት ነው። ደብል ታፕ ሄድ ቱ አልነውክ ይለናል። ይህ ማለት ደግሞ ሁለት ጊዜ ስንጫ ነው ክሊክ የምትለን በተን ስንጭ ይከፍትልናል ማለት ነው። ልክ እንደዚህ ማለት ነው። በድጋሚ ላሳያችሁ የኖቲፊኬሽን ባራችን እናወርዳለን። ታፕ ቱ ኢኔብል የምትለዋን እሷን አንዴ እነካታለን። እንደምታዩት አሁን ስክሪኑ የቱን ቦታ ብነካ አይሰራልኝም ማለት ነው። እንደምታዩት፣ አያችኋ አይከፍትልኝም ማለት ነው። ፕሌስቶር ነካው ነካው አይከፍትልኝም ማለት ነው። አሁን ምንድን ነው ማድረግ ያለብን? እዚች የማሳያችሁን እሷን አንዴ እነካታለን። የክሊክ ምልክቷን የሆነ ብለር የሆነችውን ኦፓሲቲው ዝቅተኛ የሆነችውን የማታየዋን እነካታለን ማለት ነው። እሷን ደብል ጊዜ እነካታለን ማለት ነው። ሁለት ጊዜ ሲነካ ልክ እንደዚህ ይከፍትልናል ማለት ነው። አያችሁ አንሎክ ተከፍቷል ማለት ነው። በዚህ መንገድ የስልካችን ስክሪን መቆለፍ እንችላለን ማለት ነው። ደግሞ በስልካችን ሙዚቃ እየሰማን ከሆነ የቪዲዮ ሙዚቃ እየሰማን ከሆነ የሆነ የቪዲዮ ሙዚቃ ልክፈት። እንደምታዩት ከፈኩት ይሰራል። አያችኋ ስክሪኖች ስነካ ይሰራል። እንደዚህ ነገሮች ይመጡብኛል። ኪሳችን እስከተን ይሄ ነገር እንዳይመጣብን ምን ማድረግ አለብን? ሙዚቃውን እናቆመውና እንዴ የኖቲፊኬሽን ባራችንን አውርደን እንደቀደሙ ታፕ ቱ ኢኔብል የምትለዋን እንጫናታለን። አሁን ሎክ ነው አያችሁ። ካሁን በኋላ ምንም ነገር ብነካ አይሰራም ማለት ነው። እንደምታዩት ባቆመውም አይሰራም፣ ባሳልፈውም አይሰራም። በዚህ መንገድ ስልካችን ውስጥ ሙዚቃ እየሰማን በዚህ መንገድ ቆልፈን ቪዲዮችን አይቆምብንም፣ ወይ ደግሞ ሙዚቃችን አይቋርጥብንም ማለት ነው። ለመክፈት ደግሞ ደብል ታፕ ስናደርገው ይከፍትልናል ማለት ነው። እሺ አሁን በቀጥታ ወደ ሴቲንግ እንሄድና አንድ መቀየር ያለብን ነገር አለ። በፓስወርድ መዝጋት እንደምንችል አሳያችሁ። እንደምትት ሊንገባለን። ከገባን በኋላ እዚህ ጋር ደብል ክሊክ ቱ አንሎክ የሚል አለ። ይሄ ማለት ደብል ሁለት ጊዜ ጫኑት ነው። ትሪፕል ደግሞ ሶስት ጊዜ ሰትጫኑት ይከፍትላችኋል ማለት ነው። ከታች ግን እንደምታዩት ፒንቱ ኪዩክ ታብ የሚል አለ። እሱን ኦፍ የሆነውን እናበራና ፓስወርድ እንሰጠዋለን ማለት ነው። እንደዚህ ይመጣና ሲቲኒ ፓስወርድ ሲለን ክሬት እንለዋለን የራሳችንን ፓስወርድ እናስገባለን ማለት ነው። ለምሳሌ ደብል አራ ዜሮ ላስገባ። እንደምታየት ማረጋገጫ እንደገሚ አራ ዜሮ አስገብቻለሁ። እዚ ጋ እዚ ጋ ጥያቄ እናስገባና ሲጠፋብን ፓስወርዱ ያን ጥያቄ ስንመልስ ፓስወርዳችን ይነግረናል ማለት ነው። ጥያቄ እንጠይቃለን። ከዛ ጥያቄውን ደግሞ መልስ እንሞላበታለን። በቃ ከዛ መልሱን ስንሞላ ሲጠፋብን ፓስወርዱ ፓስወርዱ እናውቃለን ማለት ነው። እንግዲህ እንደዚህ አርተን ፓስወርድ ካስገባን በኋላ እንውጣለን። ከዛ የኖቲፊኬሽን ባራችንን አውርደን ላሳያችሁ እንደምታዩት፣ የኖቲፊኬሽን ባራችን ነው። ታፕ ቱ ኢኔብል የሚለውን አንዴ እንጫናለን። ስንጫ እንደዚህ ፐርሚሽን ይጠይቀናል። ኢኔብል እንለዋለን። ቀጥታ ዩዘጅ አክሰስ ዩዘጅ ዳታ አክሰስ ወደሚል ሲቲንግ ቦታ ያስደናል። እንደምትስ ሎድ ያደረግና ያመጣላችኋል። እዚህ ጋር እንደምታዩት ተች ሎክ የሚል ይመጣልናል። ኦፊዮኖን እና አበራና ባክለን እንወጣለን። እንደምታዩት ጨርሰናል። አሁን ታፕ ቱ ኢኔብል የሚለውን ስንጫ እንደዚህ ሎክ ያደረግልናል። አያችሁ ች ጋር ኦፓስቲዋ ዜሮ ነው፣ ወደም በጣም ዝቅተኛ የሆነችው እሷ አንዴ ሁለት ጊዜ ስንጫናት እንደዚህ ፓስወርድ ይመጣልናል። ከዛ ቀደም ያስገባ ነው ፓስወርድ ስንሞላ አንሎክ ይከፍትልናል። አያችሁ በዚህ መንገድ በፓስወርድም ስክሪናችንም በፓስወርድ መቆለፍ እንችላለን ማለት ነው። በድጋሚ ላሳያችሁ ያው ታብስ አድርገው ስክሪኑ አይሰራም። እንደምታዩት ስክሪኑ የቱን ቦታ ብነካ አይሰራም። ግን ደብል ታብ አርቺ ስከፍተው ፓስወርድ ይጠይቀኛል። ፓስወርድ ሳስገባ አንሎክ ይከፍተልኛል ማለት ነው። አያችሁ ዋው። አሁን አፕሊኬሽኑ እንዴት ማወር እንደምችል አሳያችሁ። በቀጥታ ፕሌይ ስቶር ላይ እንገባና ፕሌይ ስቶር ላይ ከገባን በኋላ የሰርች ባር ላይ ሄደን ተች ሎክ ብለን ሰርች እናደርጋለን። እንደምታዩት ተች ሎክ ብዬ ሰርች አረጋለሁ። ይኸው ሰርች ስናደርግ አንደኛ ላይ ነው የሚመጣልን። እንደምታዩት አንደኛ ላይ ነው የሚመጣልን። በጣም ብዙ ሰዎች ዳውንሎድ አድርተውታል። ከአራት ነጥብ በላይ ሬት ያለው አፕሊኬሽን ነው። የማት ደግሞ በጣም ብዙ ሰዎች ወደውታል ማለት ነው። እኛም ዳውንሎድ አርተ መጠቀም አለብን። እንደምታዩት በጣም ብዙ ሰዎች ዳውንሎድ አድርተውታል። ከመቶ ሺህ ሰው በላይ ዳውንሎድ አድርተውታል ይህን አፕሊኬሽን አፕሊኬሽኑን ዳውንሎድ አርተን በዚህ መንገድ ስልካችን ስክሪን መቆለፍ እንችላለን ማለት ነው። በዛሬ ቪዲዮ ላይ አሪፍ ነገር እንዳወቃችሁ ተስፋ አደርጋለሁ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ፣ መልካም ጊዜ፣ መልካም ሙሉ ይሁንላችሁ። በዚሁ አጋጣሚ ለቻናሌ አዲክሽናችሁ ሰዎች ካላችሁ አንድ የሰብስክራይብ ምልክቷን በመጫን የቻናሌ ቤተሰብ መሆን ትችላላችሁ። ባይ